ጸደይና ሉል ወደ ውጭ ወጥተዋል። ምክንያቱም ፋንቱ ሂጂ ልብስ ሽነ ጠቢ፣ እኔ አሁን ትንሽ አረፍ ልበል ደክሞኛል ስትላት፣ ጸደይም ደስተኛ ባቶንም እሺ ብላ ልብስ ለማጠብ ወደ ውጭ ትወጣለች። ሉልም ተከትሏት ይወጣና ቁጭ ብለው እያወሩ ልብስ ለማጠብ እየተዘጋጀች ነበረ። በዛን ሰዓት ደግሞ የሉል እናት የሆነችው ወደ ውስጥ ገብታለች። ፊቷንም ታክማን የመጣችው ምክንያቱም መጀመሪያውንም እንድትሞት አስወግታት ነበረ ግን ደግሞ አለመሞቷ መትረፏ አናዷታል። እሷን ገላ ቤት ውስጥ መቀመጥ፣ ተፈሪን ባል ደሞሉልን ልጇ ልጁ አድርጋ ለመኖር አስባለች። እናም ይሄ ሁሉ የሰናይት ሴራ እንደሆነ ማንም የገባው የለም። እናም በቃ አሁን ፋንቱም ትተኛ፣ እኔም ልብስ ልጠብና ወደ ውስጥ ልግባ ብላ ነበረ ጸደይ ውጭ ወጣችሁ። ግን ከደቂቃዎች በኋላ የሆነ ድምፅ ይሰማሉ ሁለቱም። አረ ምንድን ነው ስትል ጸደይም ልዑልም ይደነግጣሉ ድረሱልኝ አድኑኝ የሚለው ድምፅ ጆሮዋ ላይ ያቃጭላል ሁለቱም ግር ብለው እየተሯሯጡ ወደ ውስጥ ሲገቡ የልዑል እናት የሆነችው እያለቀሰች እያስመሰለች ልሷኑም ጫን ጫን እያለ ሰውነቷን ታያት ጀመር ቆይ ምንድን ነው ምንም አልሆነችም እናቴን እኳ አሁን አይቻት ነው የሄድኩትኝ አሁን እኮ ረፍት አድርጊ አድርግ ብያት ነው ትቻት የወጣሁት ምን እያልሽ ነው ምንድን ነው እየተካሄደ ያለው አምቡላንስ ጥሩ ስትል፣ ሉልም ከፀደይ ይብሳል። ግን ደግሞ ማንጠንክሮ ወደ አምቡላንስ ይደውል። ተፈሪም አልነበረም፣ መድኃኒት ለመግዛት ወደ ውጭ ወጥቷል። ሰናይትም እዚያው ቆይ፣ ልቀቋት፣ ዘወር በሉ፣ በቃ እሷ ሞታለች እያለች ሁሉንም ለማደናገር ግራ ተጋብተው እሷም ግራ ጋብታቸዋለች። እናም አትንኳት እሷ ሞታለች ትላለች። እነሱ ግን ግራ ተጋብተው ኡኡ እያገር ያለ ድረሱልኝ እያሉ ነው። እፀደይም እናቴ ለምን እንዴት እንደዚህ ታደርጊያለሽ እያለች እያለቀሰች ሁሉ ነገር ግራ ተጋብታለች። ሉልም ግራ ገብቶታል። ፋንቱን ይቅርታ ጠይቄ አደስታዬን ሳልጨርስ እንዴት በሞት አጣት አለው። የማይሆን ነገር ነው እውነት ፋንቱ አትሞትም ሲል ለብቻውሱ ማልቀስ ጀምሯል። በዛን መሃል ተፈሬ የውጩን በር ከፍቶ ሲገባ ተፈሪ የሚያውቀው ነገር የለም። ስለዚህ ምንም የሚያውቀው ታሪክ የለም፣ ከሰናይት ጋር ምን አይነት ግንኙነት እንዳላቸው። ሰናይትና ተፈሪ መኝታ ቤት በሚያወሩበት ሰዓት ፋንቱ ሁሉን ነገር በር ላይ ቁማ አዳምጣቸዋለች። ያንን ነገር ደግሞ ተፈሪ አያውቅም፣ ሰናይት ግን ታውቃለች። ግን ደግሞ እንዳትነግሪው ለተፈሪ ብላታለች። እኔ ቀስ ብዬ ተረጋግቶ አረጋግቼ እነግረዋለሁ ስላለች ማን አልሰማም። ይህ ሁሉ ታሪክ ልዑል የእሷ ልጅ መሆኑንም ሙተሽ የነበርሽውን እንዴት መጣሽ የሚለውንም ታሪክ ፋንቱ ታውቃለች። እናም ሰናይት ያላት አማራጭ ተፈሪን የራሷ ባሏን መመለስና ሉል ልጇ አርጋራ አብራ መኖር ነው፣ ፋንቱን ማስወገድ ነው። ፋንቱን ፍታት ስትለው ተፈሪ ደግሞ በፍጹም አይሆንም አይንሽን ላይሽ አልፈልግም ብሏታል ሰናይትን። ስለዚህ እሷ የምታስበው እሷን ገድዬ እኔን ይይዘኛል ብላ አስባለች በዛን መሀል አንቺ ግን ቆይ ለምንድን ነው ከህይወቴ የማትወጭልኝ ብላ ስትጠይቃት እኔ ምን አደረግኩሽ እኔ እኮ አልያስኩሽም አንቺማ እንግዲህ ትተሻቸው ሄደች ነበር ጉድሽንም የሰማሁት ይሄንን ነው ይሄን ነገር ደግሞ ለሉል አለመናገሬ ትንሽ ግራ ጋብቶች ሊሆን ይችላል ግን ደግሞ አሁን ከሉል ጋር ሰላም ነን ሉል ልጄ ይቅርታ ጠይቋል ባባቱ ፊት ስለዚህ ሁሉንም ነገር እነግረዋለሁ ለሉልም ይገባዋል። ልጄ ይገባዋል፣ ያውቃል፣ ትልቅ ልጅ ነው። ህፃን መስሎች ነው እንዴ? ስትል ፋንቱ ለሰናይት ትነግራታለች። ጭራሽ ደግሞ እኔን መልስ ትመልሽልኛለሽ እንዴ? በህይወታችን ገብተሽ አንቺ ምን ትሰሪያለሽ? እዚህ ትዳራችንን እኛ፣ እኔና ተፈሪ እንኑርበት፣ አንቺ ከዚህ ህይወት መውጣት አለብሽ ስትላት ማን ስለሆንሽ ነው እኔን ከዚህ የምታስወጭኝና አንቺ ተፈሪን የምትይዥ ትላታለች። ምክንያቱም አሁን ላይ ፋንቱ ምንም ነገር ማን እንደማታደርግ ታውቃለች ራሷን ችላ እንደማትነሳ ስለምታውቅ ያላት አማራጭ ፋቱን ማጥፋት ነው። ስለዚህ እዩልሽ እገድልሻለሁ ስትላት ማን ስለንሽ ነው አንቺን የምትገይኝ? ትላታለች። ፋቱ በምላሷ እንጂ በእጇ መከላከል አትችልም። ስለዚህ ሰናይት የነበራት አማራጭ ዩልሽ አሻራ እንዳይገኝብኝ ነው እንጂ እስካሁን የጠበኩሽ አንቺን መግደል አቅቶኝ አይደለም ትልና የሶፋ ትራስ አንስታ ፋንቱን ታፍናታለች። በዛን ሰዓት ፋንቱ ስጮህ ፈጥኖ የደረሰላት የለም። እሷም ድምጿ እንዳይሰማ ይዛታለች። ስለዚህ ፋንቱ ሕይወቷ እንዳለፈ አታውቅም። ግን ሕይወቷ ለተወሰነ ሰዓቶች ነበሩ። ስለዚህ የመድከሟን አዝማሚያዋን ስታይ ትጮህና ልጆቹ እንዲመጡ ወደ ውስጥ ታደርጋለች። ልጆቹ ቢመጡም ግን ምንም ነገር ማድረግ አልቻሉም። ሁለቱም ተደናግጠዋል። አምቡላንስ ጥሩልኝ ብትልም ፀደይ የሚሰማት የለም። እሷም አምቡላንስ ከሚጠራ በቃ ሞታለች ከማለት ውጭ ሌላ ነገር ማለት አልፈለገችም። ስለዚህ ያላቸው አማራጭ እዛው መላቀስ ነው። ከዛም ተፈሪ መድኃኒቱን ዞ ሲመጣ ድምፅ ይሰማል። የምን ድምፅ ነው የምሰማው? ብሎ ቆም ብሎ ሲያዳምጥ የልቅሶ ድምፅ ነው። ተንደርድሮ እየሮጠ ወደ ውስጥ ሲገባ የለችም፣ ንፋንቱ ሞታለች። በፍጹም አይሆንም፣ እኔን ትተሽኝ መሄዳችም? እንዴት አንቺ ትሞቻለሽ? የዋኋ እናቴ እያለ ያለቅስ ጀመር። በዛን ሰዓት ሉል የሚብስበት እና ልቅሶውን ይብስበታል እሱም ያለቅሳል፣ ጸደይም፣ ሁሉም ያለቅሳሉ። ለማስመሰል ሰናይትም እያለቀሰች ነበረ። በቃ ሞታለች እኮ አንተ ምኑ ነካል እንዴ፣ በቃ ከላዋ ላይ ዘወር በል ስትለው አንቺ ዘወር በይልኝ፣ አንቺ ምን አገባሽ አንቺ በሞትሽ ምነ ከሷ የልቅ ይልና እሷን ደግሞ መናገር ይጀምራል። ስለዚህ ማድረግ ያለባቸው ፖሊስ መምጣትና ፖሊ ለፖሊስ ሁሉ ነገር መናገር ነበር። በዛ መሀል ገጠር የሄዱ ጊዜ ያስጠናቂ እያጎት ልጅ የምታቃት እሷ ልጅ መታለች። አብራት ከእሷ ጋር ያለችው አሁን ጸደይ ጋር እሷ ናት። ጸደይ ምግብ አልበላም አልጠጣም ብላለች። እየዬ እናቴ እናቴ እኮ አንድም ቀን አስደስቻት አላቅም እንዳሰቃየዋት እናቴ ሞተች ስትል ላክስቷት ነግራታለች። ጸደይን የምልሽ ግን እኔ ቆይ፣ ግርማ የግርማ እጅ ይኖርበት ይሆን እንዴ የፋቱ ሞት ላይ ስትላት፣ አይመስለኝም የግርማ እጅ አለበት አይመስለኝም። እኔ ግን አላቅም እናቴን እኮ እዚህ መጥቼ እንዳሰቃያት እንዳሳቀኳት ሞተች ስትል